አዴት ከዚህ በፊት በነበረው ሁኔታ ብዙ ፈተናዎችን ያሳለፈች ከተማ ነበረች። በአሁኑ ወቅት ያለው ሁኔታ ከዚህ በፊት ከነበረው በንጽጽር ሲታይ የተሻለ ሰላም ያለበት ሁኔታ ነው ያለ። አሁን ያለችዋን አንጻራዊ ሰላም ለማምጣት በራሱ የአዴት ከተማ ህዝብ ይመክራል፣ ይዘክራል፣ ልጆቹን ይመክራል። እናቲቱ ባሏን ትመክራለች፣ ልጇን ትመክራለች። አሁን የመጣውን አንጻራዊ ሰላም ለማምጣት ምንትን የተባለ ያው በህብረተሰቡ ተሳትፎ ነው። አንጻራዊ ሰላም በከተማይቱ ሰፍኖ ሁሉም በነጋዴውም በከተማ ነዋሪውም በትምህርቱም በኩል የተሻለ ስራ እየተሰራ የሚታይበት ሁኔታዎች እንዳሉ ያሳያል። እና ይህም ሰላም በመሆኑ በከተማ ውስጥ ያሉ የከተማ አስተዳደሮች በአንድ በኩል ሰላሙን እያስጠበቁ፣ በሌላ መንገድ ደግሞ ለልማቱ ትኩረት ሰጠው የተለያዩ የልማት ስራዎችን ሲያከናውኑ የቆዩበት አመት ነው ማለት ይቻላል። ማህበረሰቡን የበለጠ እያወያየን መደገፍ መቻል አለበት። የወጡት ወንድሞቻችን ናቸው እነሱን የኔ ወንድም ነው የአባቴም ደግሞ ልጁ ነው ና በማምጣት ደረጃ የፊተኛ ተሳታፊ መሆን መቻል አለበት። የመንግስት ስራ አይደለም። የኛ ልጆች ናቸው፣ የኛ ወንድሞች ናቸው። የእኛ ስራ ነው፣ የመንግስት ስራ አይደለም። እነሱን በማምጣት ደረጃ ስራ ከሰራ በተለይ ትልልቅ አባቶቻችን እኛ ወጣት ከመሆናችን ጋር ተይዞ ላንዳመጥ ስለምንችል ትልልቅ አባት የሚባሉት ይህንን ስራ ቢሰሩልንና አዴት ቀርቶ ሀገራችንም አስተማማኝ ሰላም ይመጣል ብዬ አስባለሁ። እዚህም ያለው ወገናችን ነው፣ ከዚያ ማዶ ያለው ወገናችን ነው። እነዚህ ተቀራርበው እንዲሰሩ የበኩላችን ጥረት እናደርጋለን ብዬ አስባለሁ። ይህንን አጠናክሮ ህብረተሰቡም፣ መንግስትም፣ አመራሩም በጋራ ተቀናጅቶ መስራት ይገባዋልላለሁ። በቃ ለሰላም ነው መዘመር መቻል ያለብን። ሴቶቻችንም እያስተማርን እየዘከርን ነው ያለ ለሰላም ዘንቁመን ወንድሞቻችን ለእኛ ሲሉ ለሴቶች ሲሉ ለህፃናት፣ ለአረጋውያን ሲሉ ወደ ሰላም እንዲመጡልን ነው። አሁን ወደፊት መሆን አለበት ብዬ ማምን እንደ ወጣት በትኩስ ስሜት ሳይሆን እንደ ሀገር ተረካቢ ትውልድ ሰከን ብለን ልናየውና ልናስብበት ይገባል የሚል የግሌ እንደ ወጣትና ለወንድሞች የሚያስተላልፈው መልእክት ነው ሚሆን